ናድራታለን ጦራ። እስካሁን ባለው ጦራ ምንም ከእንግዲህ በኋላ የማረፊያ ምናምን ችግር የለም። በልዩ ሁኔታ ተዘጋጅተዋል። በጣም አስደናቂ ሁኔታ ነው። እንደሚታየው ከእንግዲህ ጦራ ምንም አይነት ማረፊያ እንጂ ማለፍ አይደለችም። ከእንግዲህ ጦራ መጥተው እየተደደረ ማለት የሚያሳስብ ነገር አይደለም። ጦራ ማለት ያሳቶ ማረፊያ ያጭምስሜ ረዲ አደም ከጦራ ስራ ጀመርኩ። ያው ትንሽ ጊዜ ነው። ማንም ሰው ግን አላማ ካለው መለወጥ ይችላል። በስራ ያሉ ደግሞ ስራ ስራቶችን ያው ቢያንስ ከመቶ ሀያ በላይ አለኝ እንትን ሰራተኞች ማለት ነው። ከመቶ ሀያ በላይ አሉ። ሌሎች ደግሞ ግዛዊ አሉ። ያው በጠቅላላ መቶ ሀምሳ ሰራተኛ ይደርሳሉ ግን ማንም ሰው አላማ ካለው ይቀየራል። አሁን ለጦራ ያው ይሄ የመጀመሪያ ነው። ብዙ ነገር መስራት ፈልጋለሁ። ብዙ ነገር ይሰራለሁ ካሁን በኋላ ከተማው ምኔን አይቶ ተነሳሽነቱ ያላቀ እንዲሆን ይህንን አይቶ ለከተማው ትምህርትም እንዲሆነው ሁሉም በዚህ ልክ ቢሰራ ከተማው ይቀየራል። ለከተማው ገጽና ጥሩ ነው፣ ለከተማው እድገት ጥሩ ነው። ዋናው ነገር ዋናው ነገር አሳባችን ምንድን ነው? ከተማውን ለመቀየር አሳብ አለን ወይ ብለን ስናስብ አሁን ያሉበት ሂደት ቆንጆ ነው። አመራሮቹ ጥሩ እየሰሩ ነው። በዚህ ቢቀጥሉ ከተማውን ቀየራል። ተባብረን ከሰራን ከተማውን መቀየር እንችላለን። ብዙ የሚሰሩ አቅም ያላቸው ሰዎች ስላሉ በዚህ አጋጣሚ እነዚህን ሰዎች አበርታቶ እንዲሰሩ ማድረግ እኛ ላፍትና ነው። በመቀጠል ደናነን አልሰራንም፣ እንሰራለን። ከተማውን እንቀይረዋለን ኢንሻላህ አላህ ይቀበል። መጨረሻችን ያማረ ይሁን። ከተማውን ለመቀየር ጠዋት ማታ ሰነን እንሰራለን። ግን ተባብረን ቢንሰራ ከተማውን መቀየር ይቻላል። ተባብሮ ሲንሰራ ከአስተባባሪዎቹ ከሽማግሌዎቹ፣ ከወጣቶቹ አንድ ሆነን ቢንሰራ ከተማው መቀየር ይቻላል። ከተማችን አልተቀየረችም። አሁንማ ተራ ምለው ከተማችን አልተቀየረችም። ከተማችን ትልቅ ናት። ብዙ ሰው አፍርታለች። ወይኛ ከተማ ማለት እኮ በጣም በጣም ሙሮችን ያፈራች ከተማ ናት። ሙሮችን ክልል ያሉ ፌዴራል ያሉ ከጥሮ እየሄዱ ናቸው። ይህንን ያፈራች ከተማ ወደኋላ ኋላ መሄድ የለባትም። ጦራን ከታገነ የጦራን የሚጠበቅብንን ካደረስን ወራብ የምንሰራለን፣ አዲስ አበባ የምንሰራለን። እንሻ ለሌሎች የሚያስተላልፈው መልእክት በአብዛኛ በአብዛኛ ደሃነኝ ማለት የሀሳብ ድህነት፣ ደሃነኝ ማለት የሀሳብ ድህነት ስለሆነ ደሃነኝ በትንሹ ተነስቶ ማንም ሰው ትልቅ ደረጃ ይደርሳል። አንካራ ሆኖ ከሰራ ብዙ ሰዎች ተስፋ በቀላሉ ይቆርጣሉ። እኔ ብዙ ጫና ደርሶብኛል። በእኔ ግን ተስፋ ቆር ይቻላል። አንድም ሰው ተስፋ ሳይቆርጥ ከሰራ ትልቅ ደረጃ ይደርሳል። ለባለ ሀብቶች ደግሞ ባለ ሀብቶቹ ግንዛቤ ይፈልጋሉ። ግንዛቤ ጥርት አለባቸው እንጂ የገንዘብ ጥረት የለባቸው ይህን ግንዛቤ የሚፈጥርላቸውን ሰዎች ይፈልጋሉ። እነዚህ ሰዎች እነማን ናቸው? የከተማው አስተባባሪ አደራ ምላቸው እነሱ ግንዛቤ ፈጥሮ ወደ ስራ እንዲያስገባቸው አደራ ይላል።